አንዳንድ ሰዎች እንደ ሴጣን ማለት ነው። ሰውን ተፈተኑ ያለ በቃ ፈተና ያ ሰው ያልፋል አያልፍም የሚባለው ነገር ሰው ላይ ታቀርባላችሁ። ሴጣን እኮ ሰው ላይ ሆኖ እኮ የሚሰራው በጣም የሚገርማችሁ ነገር፣ ሴጣን እኮ ዝም ብሎ ከመሬት ተነስቶ አይደል የሚሰራው ረዳችሁኝ አይደል? ሰው ራሱ ሴጣን ነው። አሁን ዘንድሮ አሁን የኔ እንጃ፣ በዚህ ሳለ ሰው ራሱ ሴጣን ሆኗል ማለት ነው። የምር በጣም ይገርማል። ብሩክ ትላንትና ይሄ ልጁ ላይ የሆነ ነገር ሆኖ ቢሆን ጌታን፣ በቃ ብሩክ ላይ ከባድ ውሳኔ ከባድ የማይሆን ነገር ነው የሚደርሰው ማለት። ምክንያቱም የሆነ ነገር ይፈጠራል ምናምን እንደዛ። አንደኛ ሄሚ ባትመጣ ኖሮ በጣም ከባድ ነገር ይፈጠራል እና ካሰቡት በላይ ችግር ውስጥ ይገባል ብዬ ነው የማስበው። ግን እግዚአብሔር ረዳቶ ሄሚ ትላንትና ከዚ ዋጋ ከልጁ ጋር መጣች። ስራ እንዲሆነ ይገባኛል። ነገር ግን ቤተሰቦች እኔ አልሀቅም። የኖ ትናንትና ግን ልክ ነው ብያለው፣ ብሩክን። አዎ ልክ ነው፣ ግን ከህይወት ላይ የማይሆን ነገር በቃ አንተ ያልዋልክበት ቦታ ውለሃል፣ ያላደረክ ነገር አድርገሃል ሲባል በጣም ያማል፣ በጣም የሚደብራል። ልክን፣ ግን ነገሮችን በንግግር ማፈታት ማቻል አለብህ። የምር ብሩክ እውነት ህይወትክ ላይ እንትዛ ሰው የመጣ ቁጥር ሰው ጋር የምትደባደብ ከሆነ ጥሩ አይደለም። ጌታን የማይሆን የማይሆን ችግር ውስጥ እንዳትወደቅ ወንድማችን በእውነት። እናንተ ሰዎች ሰውም ሌላ ነገር ሲደባደብም ሲሳደብም እንደዚህ እንደዚህ ትላላችሁ እና ትላንትና ያረገው ነገር ልክ ነው እያላችሁ ነው። አዎ ልክ ነው፣ ግን ቆም ብላችሁ ውስጥ ያስቡበት ማለት ይሄ ልጅ የብሩክ እጅ ላይ የሆነ ነገር ቢሆን ኖሮ ምን ይፈጠራልሽ? ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ዳና ነኝ እግዚአብሔር ይመስገን። እንዴት ናችሁ እኔ ዳና ነኝ። በእውነት ዛሬ አንድ ነገር ልናገር ብዬ ነው የመጣሁት። ትላንትና ማታ ቢዶ ሰሪች ያለውና ብሩክ እንደዛ ለአቅምና፣ ደስ ብሎኛል ማለት ደስ ብሎኛል ስላችሁ ከህይወቱ ቀጥ ብሎ እንዲወጣ ነው ያደረገው። ይሄ ስራ ይሆን ይችላል ብሩክን እየፈተና። በቃ ብሩክ ደግሞ ነገሮችን በንግግር መፈታታ አልቻለም እና ባነግግሪን እንደሞ ይሄ ልጅ እየሰማ አይደለም ማንተኛ ይቅርታ ጠይቋል ምናምን በቃ ሰው ልጅ ይሄ ዝም ሲባል ዝምታ ወርቅ ነው የሚባል ነገር አለ ዝም ሲባል አያውቅም ዝም ሲባል ጅል ነው ዝም ሲባል አያውቅምና ማምንም በቃ ይባላል አንዳንድ ሰዎች እንደዛ ነው የሚያስቡት ዝም ምለው ሰው በጣም በጣም ያ ሰው የኔ ኢልያ ገብቶ ከተነሳ በጣም ከባድ ችግር ውስጥ ነው መገባው ተረዳችሁኝ አይደል ዝም የሚለው ሰው ግን ሳያው ቀርቶ አይደለም እኮ። ዝም የሚለው ሰው ጉልበት አጥቶ አይደለም። ዝም የሚለው ሰው አንድ ነገር ማድረግ ሳልችል ቀርቶ አይደለም። እየቻላም እያወቀ እንዳላወቀ ሰው ሆኖ ዝም፣ አይቶ እንዳላየ ሰው ሆኖ ዝም እና በቃ ስትሳደብም፣ ስታውረም፣ ስለሱ ባየሆን የማይሆን ቦታ ሲሙም ሲጠራ አይቶም ዝም ዝምታ ዝም ብሎ ዝም ብሎ ግን፣ ያ ሰው የተነሳበት ቀን በጣም በጣም እኔ እንጃ ምድር እንድናወጥ ነው የሚያደረገው። እግዚአብሔርን ዝምተኛ ሰው በጣም ጥሩ አይደለም። ብሩ በጣም ዝምተኛ ነው። አንደኛ ነገሬን ደግሞ በንግግር መፍታት አልቻለም። እኔ ሆነት ሲነግራችሁ፣ ነገሩን በንግግር መፈታት አለበት። ጌታን እንደዚያ በድብድብ የሚታመን ከሆነ በጣም ህይወትክ ላይ የማይሆን ነገር ይመጣል። ብሩክ የምር ነው። ነገር ገባ ነገር ይፈጠራል። ገባ ገባ በጣም በዛ ላይ በጣም ችግር ውስጥ እንዳትገባ፣ ጌታን ሄሚ፣ ትናንትና ካንቴ ገባት መጣ ኖሮ ይሄ ልጅ ብሩክ እጅ ላይ የሆነ ነገር ቢሆን ኖሮ በጣም ከባድ ውስጥ እና እና አንድ ሰው መቼም የቆመ ሰው ማንም አይፈርድም፣ የወደቀ ሰው ነው ሰው የሚፈርደው። እና ህግም ቢሆን ምንም ቢሆን የቆመ ሰው ማንም ሊፈርድ አይችልም። ግን የተጎዳም ብትጎዱ ምናምን ቆማችሁ ስለሆነ ማንም ሊፋርድ አልቻለ። የወደቀ ሰው ነው ሰው ሮጦ ሚያነሳው የቆመ ሰው ማንም የለም። ተረዳችሁ? የምር እውነት ስነግራችሁ ምን አለ መሰላችሁ? ብሩክ ማለት ነው እውነት ሁሌ የሆነ ችግር የተፈጠረ ቁጥር ማንም ይመጣ በንግግር ማፈታት መቻል አለበት ጌታን በንግግር ማፈታት አለብ አሁን እኮ ትላንትና ያደረጉን ነገር ምንም ልክ ደልም እያልኩ ደልም ያናድዳል የማይሆንበት ስማቸው ሲጠራ ያልዋላችሁበት ጉላችሁ ሲባል ያላደረጋቸው ነገር አድርጓል ሲባል በጣም ያናድዳል በጣም ያማል አቃሉኝ ግን እንደዚህነት ስሜት በጣም ነው የሚከብደው ነገር ግን በደበደባት መጣ አትደባደብ ሰው ጌታን የሆነ የማይሆን ችግር ውስጥ እንዳትገባ ሰው ልጅ እኮ ታውቃላችሁ፣ ሰይጣን የሚፈተናል ሰው የሚፈተናል የሚባል አባባል ታውቃላችሁ። ሰይጣን ደግሞ ዝም ብሎ ከመሬት ተነሳ፣ ሰው የሚፈትነው ሰው ላይ ሆኖ ነው፣ ሰውን ተጠቅሞ ነው እኮ ሰይጣን። እናንተ ማል ገባው ገባችሁ? ሰውን ተጠቅሞ እናንተን መጠቀም ይፈልጋል። ተረዳችሁኝ? ሄደ እና እናንተ አንቴና ሄይሚ ደግሞ አላውቅም፣ በሰው ፊት በሰው ማለት በሰው ነገር ብላችሁ ማላየት የለባችሁም ጌታን። አሁን የመጣው በውሸት ማላየት የለባችሁም፣ አንደኛ ነገር እና ደግሞ ብሩክ ህይወት ላይ ብዙ ነገሮች ሊመጣ ይችላል። የምርን ነው በንግግር መፈታት መቻል አለብ። እውነት አስደግጬ እየነገር ኩሎ ያለትና እሁላችሁ እኛ ሰዎች አሁን እኛ ሚዲያ ላይ በስልክ እያየን ያለነው ሰው ብሩክ የሆነ ችግር ውስጥ ቢገባ ምንም አታደርጉም። ጀግና ጀግና፣ ሂድበት ሂድበት ነው እያላችሁ ያላችሁ። ተረዳችሁ ያደ እንደዛ ዛ ተደበ የሆነ ልጅ እጁ ላይ የሆነ ነገር ቢሆን እሺ፣ እንዶም የምር የሆነ ነገር ቢሆን እሺ፣ ብሩክ የሆነ በሐሰር የሆነ ታይዞስ ቢሆን እሺ፣ ምን እሺ? በጣም ከባድ ነው። የምር ነገርን ማፈታት አለብ ማለት በንግግር ማለት ነው። ገባ አንተ እኮ ለእናቲክ መኖር አለብኝ፣ ለራሴክም መኖር አለብኝ። ሰው እኮ ቂም እየፈለገ ነው ያለው። በቃ የሆነ ጉድጓድ የሚቆፍር ሰው ዘንድሮ በጣም ከባድ ነው። ብዙ ነው እኮ ጀርባችሁ ላይ ማለት ነው። ይሄ ልጅ ምንም ሁነት ሳያዝ በውሸት አንቴ ጋር መጣ። አንቴ ደግሞ ምን አለመሰለ በንግግር አሁን ያረኩን ነገር አሳየኝ ምናምን ብሎ፣ በቃ እሱን መያዝ ነው እንጂ በንግግር ማለት በድብድብ፣ ድብድብ በጣም ከባድ ነገር ህይወታችሁ ላይ ይመጣል። የምር ተረጋግት፣ ያስበበት ብራዘር ጌታን። የምር በጣም ምን ነው የሚከብደው? እኔ ቆም ብዬ ሳስብ አላቅም ነው። በጣም ምን ነው የሚከብደው? እንደዚህ አይነት ነገር ቤተሰቦች፣ የምር በጣም ይከብዳል። ቡራ በእውነት አንተ በጣም ትናደዳለች፣ ስሜታዊ ትሆናለች። ልክ ነህ እና በምስትና ባጋሪ ማደራደር የለብህም። ድርድር ምንም ድርድር የለም። እና ነገር ግን የሆነ የማይሆን ችግር ውስጥ እንዳትገባ ጌታን። የማይሆን ችግር ውስጥ ሰውን ማተ ጌታን፣ የማይሆን ችግር ውስጥ ገብተ በጣም ምን የሚደብረው፣ በጣም የሚያስጠላል። ነገ ደግሞ ዛሬ እኮ ሄድባት፣ ሄድባት ያለው ሰው ሁሉ አንተ በስልክ ነው እንጂ የሚያየው፣ ምንም ማድረግ አይቻልም። ምንም ለምን አስረግቼ አልነግረም? ጌታ ሄድባት፣ ኡንካን ማታ፣ ጀግና እጅግ ላይ ሰው ሞት ነው እንደ ጀግና የሚባለው። የሆነ ነገር ቢሆን ኖሮ እሺ፣ ብሩክ የሆነ ነገር እሺ፣ ማታ ልጁ የሆነ ነገር ሆና ወይም ሆስፒታል ገባሽ፣ ብሩክ እሺ እንጂ

ያና ዲዳል ግን በንግግር መፈታት መቻል አለብክ። እኔ ሶስቴ አረቴ መልሽ መልሽ በንግግር ብዙ ብዙ ሁሌ ድብድብ ይፈጠራል ከሆነ በጣም የሚያስጠላው ነገር ነው። በጣም ነው የሚደብር። ይህምዬ ደግሞ ይሄን ነገር ማፈታት አለብሽ። ውሸትም ሆን ምንም ሆን ወይም ተመካከላችሁ ፕራንክ እየሰራችሁ ከሆነ ተናገሪ። እንደዚህ ነገር ተፈጥሮ ወንድሽ የማይሆን ችግር ውስጥ እንዳትገቡ ጌታን የማይሆን ችግር ውስጥ ገብታችሁ በጣም ነገ ሴጣን እናንተ ጠላቶች እንዲደሰት አታደርጉ። ተረዳችሁኝ? እና ተረጋግታችሁ አስቡበት። ብሩክ ደሞ አንተም ተረጋግደ ሁሌም የመጣው ሰው እነዛ ምት ይደበደብ ከሆነ ለራሴ ቀስብ ክፉ ነገር ውስጥ እንዳትገባ፣ ከባድ ችግር ውስጥ እንዳትገባ። እኔ ግን የገባኝና የተረዳሁት ነገር ነው እንደዚህ ያልኳለሁት። ቤተሰቦች ምን አለባት አላቅም ነኝ።